በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋው፣ በብዙ ምሕረቱ በአባትነት ፍቅሩና ክንዱ የያዘን የያዛችሁ፣ ከሰማያት የወረደ ከእናታችን ከእመቤታችን የተወለደ መስቀል ላይ እዳ ሊከፍል በተሰቀለ ጊዜ እዳ የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ፣ የእግዚአብሔር ብሩካን የሰማዩ መንግስት ወራሾች አባ አባት ብላችሁ የምጠሩ እግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ንጉሠ ነገሥት ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ሁሉን ከሚረዳ ከመንፈስ ቅዱስ ጋር ዘላለም የተወደደ የተመሰገነ ይሁን። ብሩካን እግዚአብሔር ልጆች ሁለት ቤተሰቦችን እንድናግዝ እግዚአብሔር እንግዳ ልኮብናል። በስትሮክ ምክንያት አባትና እናት ቤት ውስጥ ወድቀው የሚረዳቸው ቤታቸው የሚመግቡ ቤተሰቦች ናቸው የሚያግዛቸው ሰው እንግዲህ ከኛ መካከል ስላለ ወደ እኛ መጥተዋል። ስለዚህ እነዚህን ቤተሰቦች እናግዛለን። ሁላችንም ችም እግዚአብሔርን ስራ ለመስራት የተፈጠርንን መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ተብሎ ተጽፏል። ስለዚህም እነዚህም ቤተሰቦች ተጋግዘን እንድናግዛቸው ይሁን 091 4138 ስልኬ፣ ዋትሳፕ፣ ቴሌግራም፣ ቫይበር፣ ቦቲም ላይ ያለው አሳውቁኝ፣ አድራሻችሁን ልካለው። እግዚአብሔር እናንተን፣ ቤታችሁን፣ ኑሯችሁን ሁሉ ይባርክ። የተወዳችሁ ብሩካን እግዚአብሔር ልጆች ዛሬ እግዚአብሔር የሚናገረውን የተስፋ ቃል እኛ የምንቀበልበት ትግስት እንዴት እንደሚፈተንና ማድረግ የሚገባንን ነገር ነው የምንማረው እንግዲህ ከምን ርዕስ ተነስቼ እንደምናገረው ባላውቅም ግን እንደ ሰው በሰው ሰውኛ ብነግራችሁ ባካፍላችሁ ወዳለሁ ሁልጊዜ ከእግዚአብሔር ጋር ብርቱ ጉዳይ ሲኖረን እግዚአብሔር አምላካችን እንዲረዳን የምንፈልግባቸው ጠባብ እና በጣም ከባድ ጊዜቶች ሲገጥሙን በዚህ ጊዜ እግዚአብሔር ለእኛ ረዴት እንደሚልክ የተስፋ ቃልን በተለያየ መንገድ ይነግረናል። በሰው ይነግረናል። ለምሳሌ ዛሬ ትናንትና በነበረን የኦርቶዶክሳዊ እናቶች ፕሮግራም ላይ አይታችኋቸዋል። ወይዘሮ ወርቋሃ ይባላሉ። እንዴት እግዚአብሔር ዘንድ ምሪት እንደፈለጉ ልጃቸውን ለማገዝ እግዚአብሔር እንዲረዳቸው የእኔ አድራሻ መስቀሉ ስር ነው ብለው ወደ መስቀሉ ጌታ ወደ ኢየሱስ ክርስቶስ መሄዳቸው፣ በልባቸው መወሰናቸው፣ ሌላ እኔ ሐኪም አልሰማም፣ ሌላ አማካሪ አልሰማም፣ ምሰማዊ ሰማዊ አምላክ ወደ የተሰቀደልኝ ጌታዬን ነው ብለው በራይድ ታክሲ ሲሳፈሩ ራይድ ታክሲው እንዴት አድርጎ የእሳቸውን ልጅ በሚመስል ችግር ህመም ውስጥ ቆይቶ እግዚአብሔር እንዴት አድርጎ በጻድቃኔ ማርያም በእናቱ በመቤታችን ቤት እንደፈወሰው እንደነገራቸው እና ይሄ የእግዚአብሔር ምሪት ነው ብለው ቀጥታ ወደዛ ወደ ጻድቃኔ ገዳም ሄደው ልጃቸው ተፈውሳ እንደመጣች ሲመሰክሩ ነበር። በዚህ ውስጥ ምንድነው የምንመለከተው? እግዚአብሔር ለምንፈልገው ብርቱ ጥያቄ መልስ ይሰጠናል። ብዙ ጊዜ ግን እኛ እናስተውልም፣ ነገሩን ወይ በአጋጣሚ እናየዋለን፣ ወይም ቀለል አድርገን እንመለከተዋለን። እግዚአብሔርን የምንጠብቅበት መንገድና እና እግዚአብሔር የሚመጣበት መንገድ በጣም የተለያየ ነው። ይሄ ደግሞ የሰው ልጆች ትልቁ ኪሳራ ነው። ለምሳሌ እስራኤል ጌታን የጠበቁበት መንገድና ጌታ ወደ ሰው የመጣበት መንገድ ስለተለያየ ነው ከክርስቶስ መንግሥት ተካፋይ እንዳይሆኑና ተቆርጦ እንዲወድቁ ያደረጋቸው። እነሱ ንጉሥ መስሎ ይመጣል ብለው ሲያስቡ እሱ ግን በበረት ተወልዶ በድሃ ቤት አድጎ ተገለጠ። ይህን መገለጥ ሊቀበሉት አልቻሉ። ልክ እግዚአብሔር እንደዚሁ ነው። በህይወታችን መልስ ያመጣል ለጥያቄዎቻችን አስቀድሞ የተስፋ ቃልን ይልክልናል። በተለያዩ ሰባኪዎች ይነግረናል በተለያዩ ጥቅሶች ይነግረናል። በግለሰቦች በማናስባቸው በማናቃቸው ሰዎች አፍ ይናገረናል። ግን እኛ የሆነ ክንፍ ያሉ መልአክ ወርዶ እስኪ ነግረን ድረስ እንጠብቃለን ወይም ተኝተን በህልማችን እንዲያማክረን ምንፈልግ ስለሆንን እግዚአብሔር የሚናገርበት መንገድ ስለማይገባን እኛና የተስፋው ቃል ሳንገናኝ እንቀራል እና ግን አንዳንዶቻችን ደግሞ የተስፋው ቃል ይገባናል። እግዚአብሔር ሲናገረን በችግሮቻችን በጥያቄዎቻችን በሐዘናችን፣ ወይም ደግሞ በእቅዶቻችን በህልሞቻችን ላይ እግዚአብሔር መልስ ሲሰጠን እናውቃለን፣ ግን ደግሞ እውነት አይመስለንም። እንደዚህ አይነት ችግር የነበ ከነበረባ ሰዎች አንዱ እኔ ራሴ በጣም አጣብቂኝ ነገር ውስጥ የገባሁባቸው ብዙ ዓመታት ነበሩ። ለብዙ ዓመታት በተከታታይ ብቻዬን የሆንኩበት ጊዜ ነበርና ብዙ ነገር እጸልያለሁ፣ ብዙ ነገር አስባለው። ብቻችሁን ስትሆኑ ደግሞ ይውላችሁ። ነገሮች በጣም ሲጨልሙ፣ ዙሪያችን ሲጨልም፣ ገደል ሲሆን፣ ብቻችንን ስንሆን የአጋንንት ሠራዊት ነው በቃ ሲናገረን የሚውለው። ጸጥታው ይመቸዋል። እግዚአብሔርን ካልሰማን፣ በተስፋው ቃል ካልጸናን በስተቀር ሰይጣን አለማቋረጥ ይናገራል። እግዚአብሔር አለማቋረጥ አይናገርም። ለምን እግዚአብሔር እውነተኛ ነው እውነት የሚናገር የሚናገረው አንዴ ነው በቃ ውሸተኛ ሰው ግን የደጋገመ የማለ የማለ የማለ ይናገራል በመደጋገም ውስጥ እንድናምነው ስለሚፈልግ ሰይጣን በተደጋጋሚ የሚናገርን እንድናምን ሊያሳምነን ስለሚፈልግ የውሸት አባት ስለሆነ ድምፅ ያመጣል በህሊናችን በውስጣችን በመንፈሳችን ውስጥ ውጊያ ይከፍታል ስለዚህ እግዚአብሔር የተናገረንን የተስፋ ቃል እንዳናምነው እንቅፋት ለመፍጠር ይሞክራል። አሁን እኔ በዚህ ፈተና ውስጥ ካለፉት ሰዎች መካከል ነኝና በዛ ቅድም ባልኳችሁ ከባድ እና ጠባብ ጊዜ ውስጥ ሆኜ ወደ አምላክ የጸለያለሁ እግዚአብሔር እንደሚሰማኝ አምናለሁ። የተስፋ ቃለም ይሰጠኛል። በአንድ ወቅት እየጸለየኩ ያለ ብዙ ጊዜ የሚናገረኝ እነግራችኋለሁ፣ በጥቅሶች ነው ወይ ሰው ቤት በማየው እኔ በምና በምጠይቅበት ጽኑ ርዕስ ላይ ቀጥታ መልስ የሚሆን ነገር እንዳነብ ነው የሚያደርገኝ። ማንበብ ስለምወድ ሊሆን ይችላል ፊት ለፊቴ፣ ወይሰው ቤት ገብቼ፣ መኪና ውስጥ ገብቼ፣ መንገድ ላይ በተአምራት ብቻ ጥቅሶችን ያየው እግዚአብሔር በዛ በኩል ይናገረኛልና፣ ከባድ ጥያቄ ይዤ ነው ምጸልየውና በተለይ ደግሞ በተለይ አገልጋይ ነኝ። ጌታን ማገልገል መወድ ነኝ እግዚአብሔርን ማገለግለው። ይቅርታ አድርጉልኝ እንደሆ በማለት ግን ከልቤ ነው ይወደዋሉ አምላኬን እና እየወደድኩት እየኖርኩኝ ግን እንዴት እንደማገለገለው ጠይቀው ነበር። ምንድን ነው መሆነው ማገልገል ፈልጋለው፣ አንተን ላለሁ እና ጠላት ደግሞ ማገልገል እንደማልችል ይነግረኛል። በተለያየ መንገድ ሁኔታዎችን ያሳየኛል። የነበረብኝ የጊዜውን ተግዳሮት ያሳየኛል እና ሜዳ ሊያሊጥለኝ ኋላ ይጎትተኛል። ከፊት ደግሞ ተስፋ ቃል ላክለኝ እግዚአብሔር። አንድ ቀን የእግዚአብሔር ቃል ያው ሲናገር ይገባል ያው ለእኛ ሆኖ ስለሚመጣ ይገባናል። እና አንድ ቀን በዚህ ጸሎት ውስጥ ወኝ የቀና ስል ሚኪያስ ሚልኪያስ አራት ሁለት ላይ የተጻፈው ቃል መጣልኝ ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል፣ እናንተም ትወጣላችሁ እንደንቦሳም ትዘላላችሁ የሚል ቃል መጣና ይህንን ቃል በእግዚአብሔር እንደተናገረኝ ገባኝ ማለት ነው። ከፊት ልቤ ይረጋጋል። እግዚአብሔር ሲናገር ምን አይነት ባህር ያለው ስለ ስነልቦናችን ውስጥ ይሄ የህሊናችን ህዋሳቶቻችን ጸጥ ይላሉ ወይ? በጉጉት በናፍቆት በሀዘን ወይም በሰቀቀን ወይም በታላቅ መቃጠል ውስጥ ያሉት የውስጥ ህዋሳቶቻችን እግዚአብሔር ምን ሲሰጠን ጸጥ የማለት ምልክት ያሳያሉ። ለምን? ኢየሱስ ጌታ ስለሆነ ቃሉ ሲመጣ ወደ ህይወታችን የሰውነታችን ህዋሳት ያውቁታል፣ የሰራቸውን ያውቁታል። ውስጤ ጸጥ ሲል ታወቀኝ። ግን ምክንያታዊነት ደግሞ ጥያቄ ይፈጥራል በውስጥ። ስለ እሱ ነው ዛሬ በደንብ ልነግራችሁ የምፈልገውና፣ ትወጣላችሁ ትበራላችሁ የሚለውን ቃል ተቀበልኩት። እግዚአብሔር በቃ ይረዳናል፣ ገና እወጣለሁ፣ ገና እገለግለዋለሁ ብዬ ማሰብ ጀመርኩ፣ ተስፋ አደረግኩ። ግን ደግሞ አሁን ምክንያታዊነት ደግሞ ተነሳ ማለት ነው። እምነትና ምክንያታዊነት ይለያል። እምነት ከምክንያታዊነት ከፍ ይላል። ለምሳሌ አንዲት ድንግል አለወንድ ልትጸንስ አትችልም። ምክንያታዊነት ይህንን ይላል። ምንድነው ተፈጥሮዊ ህግ ይህንን አይፈቅድም። ግን እምነት ግን ይህንን አሜን ካለ ይሆናል እና የእግዚአብሔር ኪዳን አንዳንድ ጊዜ በእምነት ብቻ የምንቀበለው ይሆናል። አሁን ካለንበት አሁን ከቆማችሁበት ጫማችሁ እስከ ገባችሁበት ጫማ ጋር የማሄድ ነገር ሊሆን ይችላል። የሚናገረን አንዳንዴ ስለእኛ ስለመብል፣ ስለመጠጥ ስንጨነቅ ስለ ብዙ ትውልድ ሊናገረን ይችላል እግዚአብሔር። ይህ አስገራሚ ነገር ነው። ያዕቆብ ወደ ሶሪያ ሲሄድ የሚያስበው መብል ከሰጠህኝ፣ ቤት ከሰጠህኝ፣ ልብስ ከሰጠህኝ፣ ስለ መሰረታዊ ፍላጎቱ ነው የተጨነቀው። እግዚአብሔር ግን ትልቅ ሕዝብ አደርግሃለሁ፣ አበዛሃለሁ፣ አደርግሃለሁ ያለው ሕዝብ ስለመሆን የብዙዎች አባ ስለመሆን ለእግዚአብሔር መብል መጠጥ ልብስ ምንድን ነው? ለሰው ግን ትልቅ ነገር መስሎ ይታየዋል። እና አንዳንደኛ የምናስበው እና እግዚአብሔር የሚናገር ላይገጥም ይችላል። ብቻ እና ምክንያት አይነታችን ደግሞ ይሟገታል። እና ተወጣላችሁ የሚለው ቃል መውጣት አይደለም። በር የለም፣ እኔ በነበርኩበት ሁኔታ በር የለም። እምነቴን፣ ፍቅሬን፣ እውነቴን፣ ጽድቄን የምናገርበት በር የለም እና ብዙ በሮች ተዘግተው ትወጣላችሁ ይለናል እግዚአብሔር። ስለዚህ ምክንያታዊነታችን በውስጣችን ይሞግተናል። ምን ማለት ነው? ተሳስቶ ነው ይሄ ነገር ለእኔ አይደለም። እኔ ነኝ የመሰለኝ ለእኔ የመሰለኝ መሰለኝ፣ እኔ ነኝ እንጂ እውነታው ግን አይደለም ብሎ ውስጣችን እንደገና ሌላ ጦርነት ሊከፍትብን ይችላል። ለዚህ ነው ከራሴ ከማስተዋል የጠበቀኝ ብለን መጸላይ የሚገባል። እግዚአብሔር ያለው ነው ሁሌ ትክክል ከእኛና ከማስተዋላችን ከእውቀታችን፣ ከመረዳታችን መሬት ላይ ከምናየው እውነታ በላይ ነው እግዚአብሔር ቸርነት። እና ጥያቄው ውስጤ ይመጣል፣ እንዴት ምን ማለትህ ነው እለዋለሁ። ግን ደጉ ነገር ምን መሰላችሁ? ደጉ ነገር በቃ እኔ አላውቅም ግን አሜን እልሃለሁ፣ አሜን እላለሁ፣ አላውቅም እላለሁ። በእውቀቴ አልሄድም አልመካም፣ ወይም እግዚአብሔር የነገረኝ ተስፋ ቃል አልገዳደርም፣ ልክ አይደለም አልልም። እግዚአብሔር ልክ ነህ አልገባኝም፣ ቀስ እያለ ይገባኛል ብየው ተቀብዬ ተረጋግቼ እወጣለሁ። ብዙ ጊዜ እንዲህ አይነት ሁኔታ ውስጥ የማይመስል መልስ ሰጥቶኛል እግዚአብሔር። ግን የማይመስለው መልስ በህ ጊዜ ሂደት ግን እየመሰለ መጥቷል። ወዲያው የእግዚአብሔር መልስ አንዳንዴ ወዲያው የሚገባ አይደለም፣ በቃ ወዲያው አይገባም። የሚመልስልን ጥቅልል አድርጎ ነው ምናልባት የአስር ዓመትን ሁኔታ ሊሆን ይችላል የሚመልስልን የሀያ ዓመት ሁኔታዎች ሊሆን ይችላል ወይ፣ የአንድ ዓመት ሁኔታዎች ሊሆን ይችላል ይመልስልን። እኛ እንደ ሰው ወዲያው እዛችሁ ከሚሰማን ስሜት እንዲገላግለን እና እዛችሁ በዛችሁ በሰው ልክ እንዲናገርን የምንፈልገው እግዚአብሔር ግን እግዚአብሔር ነው፣ ሰው አይደለም። እግዚአብሔር እንደ እግዚአብሔር ነው የሚናገረው። እና ደግሞ ደጋግሞ አይናገር፣ በቃ አንዴ ይናገራል፣ አለቀ። እውነት ስለሆነ ማምን የኛ ፈንታነ ደግመህ እና ሌላም ነገር ልንገራችሁ። እግዚአብሔር ልጆች ይጠቅማችሁ ይሆን ይሆናል እና አንዳንድ ጊዜ ደግሞ እንደዚህ በጣም የምጨነቅባቸው ጉዳዮች ስገባ ገባ ነበር እና ወዲያው ስጨነቅ እግዚአብሔር መልስ ይሰጠኛል። እጸልያለሁ፣ በቃሉ በኩል ወዲያው መልስ ይሰጠኛል፣ ይገባኛል፣ እረጋጋለሁ። ከዛ በማግስቱም ደግሞ እንደዛን ስሜት እገባና እና ያንኑ ጸሎት መልስ ይጸለ ጌታዊ መልስጠኝ እግዚአብሔር ያኮርፈኛል። ይገርማችኋል፣ መልስ የሚባል ነገር ይክልክል፣ ዝም ይለኛል፣ ዝም ይለኛል። እና ከተወሰነ ጊዜ በኋላ ግን ገባኝ፣ የኔ ስህተት እንደሆነ ህፃን አይደለም የኔ አምላክ። እንኳን ዛሬ ህፃን አይደለም እኔ እንኳን እኔ እንኳን እኔ እንኳን በዚህ ዕድሜ ይበላችሁ በዚህ ዕድሜ እኔ እንኳ ዝም ብዬ አንድ ነገር ልጆች ደጋግሜ አልናገርም። አልኩ አልኩ ነው በቃ ትንሿ ልጄ ዮዮ ትመጣና ባባ እንሄዳለን ልደት ትለኛለች። አሁን እንሄዳለን እላታለሁ፣ ተዘጋጅ እላታለሁ። ተዘጋጅ ታመታት ደግማ እንደገና እንደምትሄድ ልጠይቀኝ ትሞክራለች። ከዛ ስደጋግመው እንዳላመን ይሰማኛል። እና ይሄ ማለት ነው እኛ እግዚአብሔርን አንዳንዴ ነገረን አይደለ? አንዴ በቃ እውነት ነው። እግዚአብሔር እውነት ስለሚናገር ደጋግሞ እንደ ውሸተኛ ሰው እየማለ አይናገር እና የተስፋውን ቃል ግን ወዲያው ስለማይፈጸም ወይም ወዲያው ስለማይገባ ፍጻሜው ልክ አይደለም ብለን እንዳናልፈው፣ በምንጠይቃቸው ጥያቄዎች፣ በምንጸልው ጸሎት መልስ ይሰጠናል። እንዴት እንደሚሰጣችሁ መርሱ እናንተ ናችሁ የምታውቁት። ብቻ ግን እግዚአብሔር ለሁሉም ልጆች የሚናገር በሚገባ መንገድ ይናገራል። ይህ እውነት ነው። ይህንን ንግግር ግን ምንረዳበት አሜን ነው ማለት ያለብን አሜን ነው ሳራ የዛሬ ዓመት እመጣለሁ ትወልጃለች ስላት፣ ስቃለች። ሳቅ አይደለም መልሱ፣ አሜን ነው፣ አሜን ነው። ዘካሪያስ ሸምግያለሁ፣ ሚስቴ ሸምግላለች፣ እንዴት ይሆናል ብሏል። እሱ አይደለም መልሱ፣ አሜን ነው መልሱ። መልሱን የሰጠችን ቅድስተ ቅዱሳን ድንግል ማርያም መቤታችን ናት። እንደ ቃል ይሁን፣ ልክ ነህ አንተ፣ አንተ ልክ ነህ። ከእውቀትም ከጥበብም ከማስተዋልም ከሎጂክም ከምክንያታዊነትም በላይ ነው። ከእግዚአብሔር ጋር የሚኖሩ ሰዎች ለእግዚአብሔር አዋቂነት እውቅና መስጠት አለብን። ለእግዚአብሔር ቻይነት እውቅና መስጠት አለብን። እግዚአብሔርን በእኛ ትከሻ ልክ ካየነው አምላካችን ሊሆን አይችልም። አምላካችን ይችላል፣ ያደርጋል፣ ያድናልም ምንለው እሆናለሁ እሱን ሳንለው እንዴት አምላካችን ሊሆን ይችላል? የሚናገረን ነገር እውነት ነው፣ ቃል እውነት ነው። የጥንት አባቶቻችን እኮ የሺ ዘመን ተስፋን ጠብቀዋል። የሺ ዘመን ይውላችሁ ጌታ ኢየሱስ ክርስቶስ እንደሚወለድ ከድንግል ከጌታ ልደት ሰባት መቶ ዓመት በፊት የተነገረ ነው። ኢሳያስ የተናገሩትን ቤት ይህንን ተስፋን ለማየት ሰባት መቶ ዓመት ጠብቀዋል። እግዚአብሔርም የሰባት መቶ ዓመት ተስፋ ይናገራል። አላውቅም አሁን በእኛ ትምህርት ውስጥም ይህንን ሊያደርግ ይችላል። የሰባት መቶ ዓመት የወደፊቱን ዘመን ተስፋ በመናገር አገሎት ለትውልዱ ሊናገርም ይችላል። አናውቅም እንኳን የአንድ ዓመት ጉዳይ የሁለት ዓመት የግል ጉዳያችንን ቀርቶ ሰው እግዚአብሔርን ሺ ዓመት ታጠብቆታል እኮ በቴክስት እና ቃል እውነት አይደለም ብለን እኛ በቀጠርነው ሰዓት ስላልሆነ እግዚአብሔርን መገዳደር ሀሳቡና ስራው መቃወም በፍጹም አይገባም ነው። እግዚአብሔር ልጆች ትክክል ነ አልገባኝም፣ ግን ትክክል ማለት ነው። ከዛ በሂደት እየገባን እየገባን እየገባን እየተረጎመልን እየሆነልን ይመጣል። ቅድም ብያቸዋለን በሚክያስ የተነገረውን ቃል ከዛ በኋላ ነው የተቀምጫ ህይወት በህይወቴ እንዴት መውጣት እንዳለ እንዴት በእግዚአብሔርን በማገልገል ውስጥ ክንፍ ማውጣት እንዳለ ዛሬ እናንተን ማገልግል አገልጋያችሁን ለመሆን አበቃኝ እግዚአብሔር እናመሰግናሉና። የተስፋው ቃል አይሻርም፣ አይለወጥም። እንዴት እንሚሰራም አናምን። ከኛ የሚጠበቀው ትችላለ እንደ ቃል ይሁን ማለት ብቻ ነው። የሰማነውን በልቦናችን ጻፍ። መንፈስ ቅዱስ ይባርካችሁ። ተወዳጆች ሲያትል አካባቢ ያላችሁ የቤተክርስቲያን እጣ ያወጣነው ስልክ ሲያትል ከተማ ነው ያለው። ምናልባት ከዛ በትበጡ ኢትዮጵያውያን አንድ ስልክ ነው ይዛችሁ እንድትመጡ ዜጣዊ ወጣላችሁ። ሰዎች እዚህ ነው ያሉት፣ በድንግል ማርያም ስም ጠይቃለሁ። የመቤታችን ቤተ ክርስቲያን ለንጻ የተሰራ ነው የወጣ ስልክ ነው። እግዚአብሔር ቸርነት የእናታችን የእመቤታችን ረዴት በረከት የመላት ጥበቃ አብሮን ይሁን። ቀሲስ አሸናፊ ገኑ ማርያም ነኝ። ኮሜንትና ላይ ካልቃችሁ ስለምትወጡ ዘራችሁ ባደግ ሰላም